እንግዲህ ዛሬ መጥቶ ነበረ። ያው የመጣበት ዋና ጉዳይ ያው ስለ ሄሉዬም አንዳንድ ነገር ስለ ራሱም ህይወት ስለ ሄሉም አንዳንድ ነገር ብሎን ነበረ ማለት ነው። ቤተሰቦች በዚህ አጋጣሚ ሄሉዬ ያለችበት ሁኔታ በጣም እንደምታሳዝን ና በቃ ሰውንም ማግኘት እንደማትፈልግ ና እንደዚህ ቀደሙም ያው ከአንዴ ሁለትም የተጎዳች ልጅ ብትሆንም አሁንም ድጋሚ ዛ ጉዳት ዋስጥ እንዳለች ና በጣም ጥሩ ያልሆነ በቃ ስሜት ውስጥ እንዳለች ና ያው ስለ እሷ የምትጨነቁ የምታስቡ በሙሉ በጸሎት እንድታስቧት ነው በማለት እንግዲህ ዛሬ ኪራ ብቅ ብሎ ነበረ። በዚህ አጋጣሚ ኪራ እንግዲህ እኔም ሎልም በፍጹም ሄሉና ያ በምን አይነት ምክንያት እንደተለያዩ ምን እንዳጋጠማቸው ምን የምናውቀው ነገር የለም። ቤተሰቦች ከእናንተ እኩል ነው። እኛም ቪዲዮን ያየነው። እኔም ቪዲዮን ሳይ በጣም ደንግጬ ሄሉ ጋር ስደውል አታነሳልኝም ደጋግሜ ደውዬ በመጨረሻ ጥሩ ስሜት ላይ ባትሆን ስልኬን አንስታ እንደውም ዛሬ የለቀቅሽው ቪዲዮ ምንድን ነው ሄሉ ሻዬ በጣም ደንግጬ አለው ባይሆን ነገሮች እስከሚስተካከሉ ቪዲዮን ፕራይቬት አድርጊ ብያትም ጠይቂያት ነበረ። እኔም ከስንት ደቂቃ በኋላ ከደነገጥኩኝ ከስንት ደቂቃ በኋላ ነው ይህም ቪዲዮ እንደም ሼር ያደረግኩት በማለት ኪራ ስለ ራሱም ህይወት እሱም ደግሞ ከፍቅረኛው ጋር አሁን ላይ አንድ ላይ እንዳልሆነና የእሱና የሄሉ ህይወት አንድ አይነት ነገር እንዳጋጠማቸው ነው የተናገረው። አንድ አይነቱ ምን እንደሆነ ግን ያው አልገባንም። ሄሉን አሁን ለሁላችንም ግልጽ ያልሆነው ነገር ምንድን ነው ሄሉና ያ በምን አይነት ምክንያት ተለያዩ የሚለው ነገር ለሁላችንም ግልጽ አይደለም። እንኳን ለኛ ለተመልካቾች ተውና እዛ ላሉ ጓደኞቻቸው እንኳን ግልጽ አይደለም። ምክንያቱም ያው በዛ አጋጣሚ ለሳምንት ነው ለ15 ቀን ሉልና ኪራ ያው ከሄሉ አጠገብ እንዳልነበሩ ያ የሆነው ደግሞ ያብና ሄሉዬ ለራሳቸው ጊዜ ሰጥተው ነገሮችን በደንብ ከዚህ በፊት ስላለውም እንዲያስተካክሉ ያው ከህይወታቸው ትንሽ ራቅ ብለው እንደነበሩ በዛሽ መሃል ውስጥ ደግሞ እንደዚ አይነት ክፍተት ተፈጥሮ የመለያቸውን ቪዲዮ ለእናንተም የተበሰሩት ሁሉ ለእኛም በቪዲዮ ነው አይተን የደነገጥ ነው በማለት እንግዲህ ሄሉ ሻይ አሁን ያለችበት ስሜት ጥሩ አይደለም። ሄሉ ማለት ካንዴም ሁለቴም የተጎዳሽ ልጅ ናት። አሁንም በድጋሜ ያንኑ ጉዳቷን ብቻዋን እያብሰለሰለች ብቻዋን ያለች ልጅ ናት እና ጥሩ ስሜት ላይ አይደለችም። ስለሷ የምትጨነቁ እና ያው ያበንና ሄሉ ሻየን ማስታርቁ እያላችሁም በውስጥም በውጭም ለእኔም ለሉልም የምጽፉ ልኝ ልጆች አላችሁ። በዚህም አጋጣሚ ደግሞ የሄሉና የ የአብ መለያየትም መንስኤ እኛን ያደረጋችሁም አንዳንድ ልጆች ቪዲዮ ስሰሩ አይቻሉ በማለት ኪራ እንግዲህ ተናግሯል። በዚህ አጋጣሚ ብቻ እውነት ለመናገር የሄሉ ህይወት እውነት ለመናገር ቤተሰቦች፣ የእውነት በጣም አንጀቴን የበላችሁ። አንዳንዴ የምን አጠገቧ በሆን ከዋልኩኝ የእውነቴን ነው ምላችሁ። አሁን ያለችበት ስሜት ሄጅ፣ ምን እያዩ አለ ያለችበት ስሜት ጥሩ አይደለም አለ እና፣ ብቻ ከባድ ነው እውነት። አንዳንዴ ለምንድን ነው እግዚአብሔር ማይሆናትን ሰው ወደ ህይወቷ የማያመጣባት እና ይህን ስቃይ የሚያበዛባት እላለሁ። የእውነቴን ነው ምላችሁ። በእርግጥ አንዳንዴ መገፋት ጥሩ ነው። መታገስም ጥሩ ነው። በዛው ልክ ወተት ያው ተገፍቶ ተገፍቶ ነው አይደል፣ ቅቤን የመሰለ የሚያምር ነገር የሚወጣው። ስለዛ ሄሉ መገፋቷ ጥሩ ነው ብዬ ነው የማስበው። ግን የእሷ መገፋት ደግሞ በዛ ከአንዴም ሶስቴ፣ በዛ የእውነት ነው የምላችሁ። እኛ ሄሉን ከሄሉ ጋር አብራችሁ የመጣችሁ ቤተሰቦቿ፣ ስትጨነቅ አብራችሁ የምትጨነቁ፣ ስትታመም አብራችሁ የምትታመሙ፣ ግልጽ ነው ሄሉ የመጣችበትን መንገድ ሁላችሁም ታውቃላችሁ። እስከ ጸበሉ የደረሰች ልጅ ናትና ያ ይበቃት ነበር የእውነት ለሄሉ እግዚአብሔር የእውነት የምትካስበትን ነገር ሊሰጣት። እንደው ምን ይታወቃል የእግዚአብሔር ነገር አይታወቅም። እና ሳስባት ታሳዝነኛለች፣ ለምን እንደሆን አላውቅም። የእውነቴ ነው የምላችሁ። ለምንድን ነው ፈተናዎች እንደዚህ የበዛባት አባት? ለምንድን ነው የህይወቴ አጋር ብላ የቀረበቻቸው ሁሉ እንደው ተሰብራባቸው ነው ምናያቸውና ሄሉ አሁን እንግዲህ ያለችበት ሁኔታ ጥሩ እንዳልሆነ ና በጸሎታችሁ አስቧት የሚል እንግዲህ ያው ኪራሂን ቪዲዮ ነው ዛሬ ይዞ የመጣው። እኔ እንደውም በጣም በጉጉት የጠበኩት በምን አይነት ምክንያት መንስኤው ምንድን ነው የተለያዩበት ምክንያት ለተመልካችም፣ ከዙሪያቸው ላሉ ጓደኞችም ግልጽ ያልሆነ ነገር ነው እና ምን አይነት ምክንያት ቢሆን ነው ብዬ እውነት ያንን ለመስማት ነበር። እስከ መጨረሻውም ኪራ ሲያወራ ያዳመጥኩት። ስለ ራሱም ህይወት ተናገረ። እሱና የሄሉየም ህይወት አንድ አይነት እንደሆነ አሁን ያሉበት ሁኔታ የተናገረው ብቻ ከባድ ነው። ቤተሰቦች የእውነት ሄሉ በጣም ነው የምታሳዝነው። እንዳልከውም፣ አዎ ብዙ ቤተሰቦች በሄሉ የተነሳ የታመማችሁ ልጆች አላችሁ የምታለቅሷላችሁ ብሏል። አዎ በደንብ የእውነት እንደሴት በተለይ የሄሉ ህመም ሁላችንም አሞናል። አንድ ሁለት ሶስት ሰው የሚባል አይደለም ሁላችንም ነው ያመመን። የሄሉ ጉዳት፣ የሄሉ መሰበር አንድ አይደለም አንድ ሁለት ሶስት የሚባል ነገር ነው እና ለዛም ነው በተለይ ቅመሞችንም ሴቱ ሴት የሆነውን ሁሉ ያመመው የሄሉ ህመም የተደጋገመ ስለሆነ እንደ ሴት ሲታሰብ የእውነት ያማል እና ሄሎ ሻዬ እንግዲህ እግዚአብሔር ከአንቺ ጋር ይሁን። እግዚአብሔር ምናልባት ስለ አንቺ ያዘጋጀልሽ ጥሩ እና መልካም ነገር ሊክስሽ ያሰበው ነገር አለ። ያው ወተትም ተን ንጥቅ ነው ቅቤ የሚያወጣውና፣ ያለ ምክንያት እውነት ብቻ አላቅም የሄሉ ነገር ሳስብ ይከብዳሉ። እውነቴን ነው ምላችሁ። ለምንድን ነው ወተት ተነጦ ነው ቂቤ የሚወጣልኩት? የተገፋ ነገር መጨረሻ ያምራልላችሁ። ፈልጌ ነው ምናልባት እንደ ቂቤ መጨረሻ ላይ ልክ የረጋ ነገር ህይወቷ የተስተካከል የረጋ ደስ ያለ የሚያምር መንፈስን የሚያድስ ህይወት ለወደፊት እግዚአብሔር ሊሰጣት ይሆናል ብዬ ነው የማስበው። ያለ ምክንያት እንደዚህ ያልተገፋች ምችል እጅ ያለ ምክንያት እንደዚህ ያልታመመችም ሄሉዬ ያለ ምክንያት እንደዚህ አልተሰበረችም እና ሄሉሻዬ አሁን ባለችበት ሁኔታ ጥሩ ሁኔታ እንዳልሆነች ከአጠገቧ ደግሞ ሁሌ ማንንም ሰው እንደማትፈልግ እኛም በግድ እየድንው አንዳንድ የምናያት በማለት ያው፣ በነገራችን ሎለና ኪራ ለሄሉሻዬ በጣም ምርጥ ጓደኞቿ ናቸው። በታመመችም በተደሰተችም ሰዓት ከአጠገቧ ማይጠፉ ጓደኞቿ ናቸው እና ታሳዝናለች።